ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ለመላው የሀገራችን ሕዝብና ለከተማችን አዲስ አበባ ነዋሪዎች እንኳን ለ2017 ዓ ም የትንሳኤ የትንሣኤ በዓል በሰላምና በጤና ያደረሳችሁ። የአርሶ አደርና ከተማ ግብርና ልማት ኮሚሽን አርሶ አደሮችን መልሶ የማቋቋምና የማልማት የከተማ ግብርናን የማስፋፋት እና የማዘመን የግብርና ምርትና አገልግሎት ምርትና አገልግሎትን ጥራት እና ደህንነት የማስጠበቅ ፈቃድ የመስጠት እና የመቆጣጠር እንዲሁም የከተማ ግብርና ሰርቶ ማሳያ ሞዴሎችን የማስፋፋት ስራ እየሰራ ይገኛል። ውድ የግብርና ቤተሰቦች የከተማ ግብርና ምርትና ምርታማነት እንዲያድግ የበኩላችሁን የማይተካ አስተዋጽኦ እንድታበረክቱ ጥሬን አስተላልፋለሁ። ኑ የከተማችንን ልማት በጋራ ነሆ፣ እያልን በድጋሚ ለመላው የሀገራችን ህዝብና ለከተማችን አዲስ አበባ ነዋሪዎች መልካም የትንሳኤ በዓል እንዲሆንላቸው እመኛለሁ። ማገልገል መልካም በዓል። የአዲስ አበባ አርሶ አደርና ከተማ ግብርና ልማት ኮሚሽን